ከ28 እስከ 38። ሃይማኖቷስ? ኦርቶዶክስ መሆን አለባት። ኦርቶዶክስ ብትሆንም አሪፍ። ብቻ ክርስቲያን ትሆን፣ ዋናው ምንድን ነው፣ አማኝ ብትሆን ችግር የለም። ክርስቶስ ማወቅ ነው። ቁመቷስ? ረጅም አጭር፣ ወፍራም ቀጭን፣ ምን አይነት ሰው ነው የምትፈልገው? እኔ እሱ ጥሩ ቆመና ያላት አለሻለን ጥሩ ቆመና ያላት ትሆን እንጂ አጭር በጣም መሆን ያለባትም። አጠር ብትልም ችግር የለብኝም። ረጅም ሴትም በጣም አልወደም፣ በጣም ረጅምም አልወደም። ሰውነቷ መካከለኛ፣ በቃ መካከለኛው። ውፍራም ብትሆንም ደግሞ ከቁመት ጋር የሚሄድ ማለት አንዳንድ ወጣ በዚህ ገባ ወጣ ምናምን የሚል ሰው ብቻ መሆን የለባትም። ሰውነትልሽ አንተ ወርካ ጂም ምናምን ትሄዳል አታዩ ያስ ኦኬ ሄስ ወይ እንደምታዩት ፍሌክስ ነው። ወልካ ካልሆነ ማለት ነው ችግር የለውም። ስፖርት መሄድ አይደለም ዋናው፣ ተፈጥሮ አንዳንድ ሴት ጥሩ ሰውነት ያላት እንደዚሁ ናቹራል ኢቭን ከወለደች በኋላ ማለት ነው ኖርማል ኖርማል ኖርማል ችግር የለውም። ማች ማረግ የምትፈልጉ አሜን፣ ፈረንሳይ ነው የሚኖሩ። አርባ ዓመቱ መኪና ፋብሪካ ውስጥ ነው የሚሰራው። የኦርቶዶክስ እምነት ተከታይ ነው። ሜትር ከሰማኒያ ሁለት ቁመቱ ረጅም ነው። ሸበላ ሶስት ልጆች አሉት። አግብቶ አያውቅም። ክርስቲያን የሆነች ሴት ከ28 እስከ 38 ከየትም ትሁን ከአፍሪካ ውጪ ከየትም ማለት አሜሪካ፣ ካናዳ ወይም ዩሮፕ ልጆች ያላት ቢሆን ችግር የለውም ብሏል። አንድም ሁለትም ሶስትም እንደሱ ጥሩ ቁመና ያላት ሲንግል ማሞች አሉ ብዙ ሪሌሽንሽፕ ጓደኛ የሚፈልጉ ጥሩ ቁመና ያላ ሚሜ፣ ቴንኪዩ እኔ ማ ትክክል ነሽ። እኔ ስርኤስ ነው እምፈልገው ቁም ነገር። እኔ አሁን ምን የቱም ቦታ መሄድ ይችላለሁ፣ ችግር ወረቀት አለኝ። ግን ምንድን ነው ትልቁ ችግር? ይሄ ቀልዱ ጨዋታ ምናምን አልፈልግም። ቁም ነገር ትዳር ትዳር ማለት ክብረት ነው ብላ በክብረት የምትረዳው እንጂ ዝም ብላ ለፍላጎት ብቻ መሆን የለበትም። ሃኒ ሃኒ ሪኮስት አርገሽኛል። አንድ ሺ ፎሎወር አለሽ ግን ላስገባሽ አልቻልኩም። እስቲ ሪኮስት አርጊኝ፣ ሪኮስት አርጊኝ፣ ቢካዝ እዚ ጋር አንዳንድ ጽፈሽ ማስገባት አልቻልኩም። ሃኒ አይሻ አለ ሪኮስት አርጊኝ። ሌላ ብዙ ወንዶች ስላሉ ነው እዚህ ውስጥ። ሌሎቻችሁ አንዳንድ ጻፉ፣ ሴቶች ማች ማድረግ የምትፈልጉ ከአሜንጋ እንትንበላችሁ እንትንበሉ ምንድነው ስሙ እሺ ዙዙ ያለው ሶስት ልጆች አሉት። ከአንድ ሴት አይደል? ከአንድ ሴት ነው ያለህ አይደል? አይ ከስንት ሰው ነው ልጆች ያሉት ብላ ነው። ሶስቱም አንድ ላይ ናቸው። አንድ ሴት ሁለት ወንድ ኦኬ። አሉ ዩሮፕም እዚህም ሲንገማም ይነው። እንደዚህ ጓደኛ የሚፈልጉ ምናምን እና ጓደኛ ምናምን አልፈልግም። ቁም ነገር ትዳር ነው የምፈልገው። ጋይ ሰምታችኋል አስገቢያታለች ደሊና፣ አዎ። ግን እሷ ጓደኛም ባልም ኖሯት ታውቃለች። እንትና ልጃገረድ ናት። አረ፣ እሷ አይቼታለሁ ጋር አሁን ገብታ ነበር እኮ። አልፈልግም፣ እንደዚያ ነው ይሄ። እኮ እንዴት መሰለች? ጥሩ ነው እኮ በጨዋነት ግን ሰው ልጅ በጣም ሲበዛ ነው የእነሱ አውቀውን ከሆነ ማለት ነው ወንዶቹንም የምትባል ጀርመን አለው ፈልገዋለው ብላለች። ያለ ቪዲዮ ማስገባት አልችልም። ግን ስ ድምጽሽ እን እስቲ አንድ ሴት እዚህ ጋር አክሰፕት ላደርግ። ሄሎ፣ አቤት፣ ሃይ። ዋሻውን ዴይ ኬት ነው ከዚሁ ነው። አሁን ያስወጣሽውን ሰው እየፈለጌ ነው። አሜን አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሽዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ አሮ ነው? ሜቢ ኢንተርኔቱ አሮ ነው። ለምን እንደወረደ ዋጥ ችግር አለ። ሚገርም ሳጋለጥ ይቆምጣላል አሉ። ዋራን ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሰይ ልጆች አሉኝ፣ ሶስት ልጆች አሉኝ። ግን ከልጆ ከቤተሰቦቹ ጋር ነው የሚኖረው፣ ነው ያሉት ያለችው። ልጆቹ ምን ሆኑ ነው ያለኝ። ሶስት ልጆች አሉት ከእሷ ጋር ነው የሚኖሩት፣ ከሚስት ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ። እሷ አንቺ ፈረንሳይ እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ እሱ። ተለያይተን ነው እነሷ ተለያይተን ነው ያለው። እውነት በእውነት ሳየው ደንግጬ ነው። ይኸው ሰባት መቶ ምናምን ሰው አለ። ምን አይነት ጊዜ ላይ ያለ ነው የሚያስችልም የሚያስ የሚያሰኝ ዜና ነው ያየሁት ዛሬ።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 የምደብቁት ነገር አለ ብዬ ስለማስብ ማለት ነው። ገባሽ በሌላ አካውንት ቅክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ሰው አላስገባም ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ፣ እንጂ ቪዲዮ ሳታበሪ አላስገባሽም። ግን ይሄ ሰውዬ እዚህ ጋር መቶ ልጆች አሉኝ፣ ሶስት ልጆች ብሏል። ግን የልጆቼ እናት ጋር አብሬ አይደለም የምኖረው ብሏል። ምንድነው? ትሩዝ አንቺ ጋር ያለው ምንድን ነው? በጣም የሚገርም ነው። ማን ያውቃል? እግዚአብሔር ለበጎ ነው፣ ለበጎ ነው። ምናልባት እንደዚህ ከሆነ ብዙ ነገር የተፈጠረ ነገር አለ ማለት ነው ከጀርባዬ። አሁን እኮ እኔ እግዚአብሔር የማመሰግንበት ጊዜ ነው። ጥሩ አጋጣሚ እኮ በዚህ በሌሊት የቀሰቀሰኝ እግዚአብሔር ለኔ የሆነ መልእክት መቶልኝ ነው። በቃ የሆነ እግዚአብሔር ሊረዳኝ የፈለገ ነገር ስላለ ብቻ ነው። ሴቶችዬ እንደኔ ያላችሁ የዋሆች ከኔ ተማሩ እሺ፣ ከኔ ተማሩ። ምን ልጠይቅሽ፣ ከዚህ በላይ ማውራት አልፈልግም። ይኸውልሽ እኔ ስለ ራሴ ከዚህ በላይ እዚህ ጋር ማውራትም ምንም አልፈልግም። አስክሪንም ሸት አድርግ ያለው ይሄ ነገር እኔን እግዚአብሔር ለበጎ ነገር ነው እዚህ ያመጣኝ ብዬ ነው ከዚህ በኋላ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ ልጠይቅሽ፣ የት ነው የምትኖሪው? አይ እኔም ፈረንሳ ነው የምኖር። እዛው ነው የምኖረው። መኖርማ እዛው ነው እዛው። እና እኮ አንድ ቤት ቤት ቪዲዮ ላይ መቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው። ለምን አለ አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ አንዳንድ ሴቶች መተው ይዋሻሉ፣ የሰውየውንም ስም ቢካዝ ስለሚል ነው። አይደለም እናትየው እልልሽ አይደለም። እሱ ለስራ ቦታ ለስራ ሌላ ቦታ ነው የሚኖረው። ኦኬ ኦኬ። እሱን ነው እዚህ ጋ አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ውሸት አደለም የምናገረው፣ ውሸቴን አደለም እምናገረው። ለምንድነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ኖ ኖ፣ ይኸውልሽ፣ አንዳንድ ጊዜ አስገቢው አሁን ይግባልሽ፣ ይገባል ውስጥ እኔ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ፣ አንዳንድ የሚለው ማለት ነው። እውነቱን ማውራት ተፈለግ፣ ግን እኔ ምን እንደሆን ታውቂያለሽ? ብዙ ጊዜ አንዳንዴ ልጅ ልጅ አለኝ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 ምን አባቱ ብሎ የሰውን እንትን ለማድረግ የሚመጣ ሰው አለ። ሶ እሱ እውነተኛ ሰው ከሆነ ፕሩፍ ማድረግ አለበት። ካልሆነ ግን አንቺ እውነተኛ ነሽ ማለት ነው። መቶ ሪኩዌስት እስቲ ያስገቢው፣ እንደው ይገባልሻል። እስቲ ያስገቢ እንደው በሞት ያስገቢልኝ፣ ስቲ በእናትሽ አስገቢው እኮ ሪኩዌስት ካደረገ። ሪኩዌስት አድርገ አድርጊው እራስሽ፣ ስቲ አድርጊው። አይ ዶንት ኖ ነው እንትን ስሙ ገባሽ ስለወጣ አይስበር። አይ ዶንት ኖ ነው አይደል የሚለው። አሜን ነው አሜን ነው አሜን ነው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 እኔ አቄን ለማውጣት ነው የገባሁት። አሜን ካለ ግባና አቀን አውጣ፣ ካለበለዚያ ግን ዩ ኖ እውነቷን ነው ማለት ነው። ቢከዝ እኔ አይ ዶንት አይ ዶንት ኖ አይ ዶንት ኒድ ቱ ሲ ሄር ፌስ። ገባችሁ ጋይስ? ፊቷን ማየት አልፈልግ ዳር እየጠየቀች አይደለም። እዚህ ጋር መታ ይህን ሰውዬ ባለቤት ሌላ ቦታ ለስራ ጉዳይ ሄዶ ነው አለች። ለዛ የጠየኳት ጥያቄ ለዛ ነው ለምንድን ነው አንድ ቤት ውስጥ ያሉ ናችሁት ስል፣ እሱ ሌላ ቦታ ነው የሚኖረው አለች። እሱ ግን ያለው ተለያይተን ነው የምንኖረው ነው ያለው። አይኖ ይሄ ድራማ ምናምን ለመፍጠር ሳይሆን፣ አሜን ካለህ እውነተኛ ከሆንክ መሳም ነበረ እኮ ሌሊት። አልነሳብ ልጅ አለቀሰብኝና እምቢ አለኝ። ከዛ ቆይ ለምዞር ዞር አለን ትንሽ ብዬ ወደዚህ ጋር መጣ። ልክ እንደዚህ ገለጥ ሳደርገው ሳይ በቃ ይሆን ምን ቆስት ላዳምጥ ስል እንዲ፣ ሌላ ፕሮግራምም ያጋልጣችኋል። እውነት ለመናገር እግዚአብሔር አጋት ነው። አንቺ እውነትሽን እውነተኛ ሴት ነይም ብለሽ ነው የመጣሽው እንዳልሽው በአጋጣሚ